ሰላም ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ማንቸስተር ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። የ12ተኛው ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ማንቸስተር ዩናይትድ ተጠባቂ ጨዋታ ይኖረዋል። ሰኞ ኤቨርተንን የሚገጥም ይሆናል። ታዲያ ከዛ ጨዋታ በፊት የተለያዩ መረጃዎች ወጥተዋል። ባለፉት ሳምንታቶች የሀገራት ጨዋታ ነው የነበረው። የእንግሊዝ ፕሪሚየር ሊግ ተጠባቂው ሲመለስ ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርገው ሰኞ ምሽት የሚደረገው ጨዋታ ለማንቸስተር ዩናይትድ ወሳኝ ነው ማለት ይቻላል በደረጃ ሰንጠረጁ ላይ ሰባተኛ ይገኛሉ ይህንን ማስጠበቅ የሚያስፈልግ ነው የሚሆነው ታዲያ ማንቸስተር ዩናይትድ ኤቨርተንን እና ክሪስታል ፓላስን በዚህ ወር በፈረንጆች አቆጣጠር ህዳር ላይ የሚገጥም ይሆናል በደረጃ ሰንጠረጁ ሰባተኛ ላይ መሆናቸው ደግሞ ለሚቀጥሉ ሳምንታቶች የተሻለ እድል ይኖራቸዋል ምክንያቱም ከሁለተኛ ከሚገኘው የማንቸስተር ሲቲ በአራት ነጥብ ብቻ ነው ልዩነት ያላቸው። ከአራተኛ ከሚገኘው ሰንደርላንድ ደግሞ የአንድ ነጥብ ልዩነት ብቻ እንዳላቸው የሚታወቅ ነው። ታዲያ ሩበን አሞሪም በጥሩ የዝውውር መስኮት ምን አይነት ውሳኔዎችን ይወስናሉ የሚለው የሚጠበቅ ነው የሚሆነው። በጥር እንግዲህ ሲነሳ ከታሳስ ጀምሮ ነው ዝውውር እንቅስቃሴዎቹ የሚጀመሩት በጥር ለማስፈረም። ታዲያ ዩናይትድ በተለይ በአጥቂ በኩል የቤንጃሚን ሴስኮን መጎዳት ተከትሎ የሴስኮን ቦታ የሚተካው ዘርክዚ፣ ማቲያስ ኩኛ፣ ብሪያን ምቡሞ ወይስ ታዳጊ ቺዶ ኦቢ ማርቲን? እነዚህ የሚጠበቁና በዚኛው ፕሮግራማችን እናነሳቸዋለን። ዩናይትድ ከወደ ሳውዲ አረቢያ እንግዲህ አንድ አጥቂ ስሙ ወደ ዩናይትድ እንዲመጣ ነው እንግሊዝ ብሔራዊ ቡድን አባል እንዲሆን ይፈልጋል አይቫን ቶኒ። ስለ አንቶኒ ሴማዮም ስለ አማካኝ መስመር የዩናይትድ ተጫዋቾችም የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ሙደርማቻችን ይህ የያስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሚንት ሰብስክራይብ ማድረጋችሁን አትርሱ። የተለያዩ መረጃዎችን የምታገኙበት የእናንተው ተወዳጁ የዩትዩብ ቻናል የያ ስፖርት ነው። ስለዚህ የመጀመሪያው መረጃችን የሚሆነው አንቶን ሴማየን በሚመለከት እንግዲህ ቤን ጃኮብስ ረዲስ መረጃዎችን አውጥቷል። ቤን ጃኮብስ ዩናይትድም ፍላጎት እንዳላቸው ተናግሯል። ነገር ግን በሌሎች ቡድኖችም እንደሚፈለግ ማንቸስተር ሲቲ፣ ሊቨርፑል እና ቶተና ሞትስፐሬዝ ፈላጊ እንደሆኑ ተናግሯል። ታዲያ ኦርነስቴን ይህንን ባለፈው ሳምንት አጋማሽ ላይ አንቶ ሰማያዩ በጥሩ የዝውውር መስኮት 60 ሚሊዮን ፓውንድ እየታየ የሚጨመር 5 ሚሊዮን ፓውንድ መክፈል የሚችል ቡድን ካለ ይህንን ተጫዋች ማስፈረም እንደሚችል ተናግሮ ነበር። ታዲያ ይህንን ተከትሎ በብዙ ቡድኖች እና በብዙ ሁኔታዎች የዚህ ተጫዋች ዝውውር ጉዳይ ሲነሳ ነበር። ታዲያ ከእነዚህ ነጥቦች አንዱ የመነሳት የሚጠበቅበት የነበረው ዩናይትድ አይፈልገውም የሚል ነው። ነገር ግን ዩናይትዶች ዴቪድ ኦርንስቴይን እንደተናገረው በክረምቱ የዝውውር መስኮት ተጫዋቹን አነጋግረውት ጨርሰውም ነበር። ነገር ግን ብሪያን ምበሞና ኩኛን ቅድሚያ ሰጡ። ከዛ ውጭ ደግሞ በኮንትራትና በደሞዝ ጉዳይ መስማማት አለመቻሉ ነው። ታዲያ ዩናይትድ ይህንን ተጫዋች ተመልሶ አይፈልገውም ወይ? እንግዲህ በክረምቱ ይህ ተጫዋች ወደ ሌላ ቡድን ማይዘዋወር ከሆነ ምርጫ አድርገው እንቅስቃሴዎችን ዩናይትዶች ሊያደርጉ እንደሚችሉ ይጠበቃል። ሌላኛው መረጃ የሚሆነው እንግዲህ አልሀሊን የሚመለከትም እንግዲህ ይህ ቡድን ኢቫን ቶኒ ከእንግሊዝ ፕሪሚየር ሊግ ከብሬንፎርድ ወጥ ወደዛ እንዳቀና የሚታወቅ ነው። ታዲያ ይህ ተጫዋች በቶማስ ቱሄሉ የእንግሊዝ ብሔራዊ ቡድን አባል ሆኖ ወደ ዓለም ዋንጫ ማቅናትን ይፈልጋልና ወደ እንግሊዝ የመመለስ ፍላጎት አለው። ዩናይትድ ደግሞ ተቀዳሚ ምርጫው ሆኗል። ዩናይትዶች ይህንን ዝውውር ያደርጉታል ወይ የሚለው እንግዲህ ሌላ ተጠባቂ ሁኔታ ነው የሚሆነው። ዩናይትድ በጥር ከሳውዲ የሆነ ነገር ለማምጣት ሙከራ እያደረጉ ይገኛሉ። ብዙዎቹ ወደ እንግሊዝ መመለስን ይፈልጋሉ፣ ምክንያቱም ለሀገሮቻቸው የሚጫወቱባቸው ቡድኖች ተመራጩ ነው፣ የዓለም ዋንጫ ለማቅናት እንዲችሉ። ሌላኛው መረጃ የሚሆነው ወደ ፖርቹጋል ብሔራዊ ቡድን ስናቀና ሩቢን ኔቬስን የሚመለከት ነው። ዩናይትድ ለዚህ ተጫዋች እስከ 18 ሚሊዮን ፓውንድ አወጣው። በጠር የዝውውር መስኮት ይህንን ተጫዋች ከሊለል ማስፈረም ይፈልጋሉ። ነገር ግን ሚሊንኮቪች ሳቪች ቡድኑን የሚለቅ ከሆነ አላህሊ ይህንን ተጫዋች በቡድን ውስጥ ማቆየት ይፈልጋሉ። ሩቢን ኔቬስ በጣም አስደናቂ የሆነ በወልቭስ በአማካይ መስመርነቱ በምርጥ ብቃቱ የሚነሳ ተጫዋች እንደነበር የምታስታውሱት ናችሁ። ስለ ሩቢን ኔቬስ ብዙ ነገሮችን ማለት ይቻላል። አስደናቂ አማካኝ መስመር ተጫዋች ነበር። ነገር ግን አንዳንዴ በታዳጊ እድሜያቸው ወደ ሌሎች ሀገራት ውድድሮች ማቅናቱ በተለይ ሩቢን ኔቬስ አሁን ደግሞ በፖርቱጋል በቪቲኒያ ብሩኖ ፈርናንዴዝ አስደናቂ የሆኑ የአማካኝ መስመር ተጫዋቾች አሉ፣ ፓውሊኒያን ጨምሮ። ታዲያ ይህ ተጫዋች በሚገርም ሁኔታ ቦታውን ለማስጠበቅ ይፈልጋል። ታዲያ ወደ እንግሊዝ ሊመጣ የሚችልበት እድል አለ። ዋጋው በጣም ጥሩ ነው ታይቷል። በተለይ ለዩናይትድ የአማካይ መስመር ስምንት ቁጥርም ስድስት ቁጥር ሆኖ መጫወት ስለሚችል ሮቢን ኔቬስ በጣም ተወዳጅ ተጫዋች እንደሆነ የምታውቁት ናቸው። ታዲያ ዩናይትድ ይህንን ተጫዋች እንቅስቃሴ ለማድረግ ጥረቶችን እያደረጉ ይገኛሉ። ነገር ግን ዩናይትድ ብቻ አይደለም ፈላጊው። በጣም በሚደነቁ ሁኔታ ሌላኛው ቡድን የሆነው ካስትል የዚህ ተጫዋች ፈላጊ ናቸው። ነገር ተጫዋቹ የመጫወት ፍላጎት እንዳለው ይታወቃል። ታዲያ ይህ ስብስብ ውስጥ አንዱ ሊያደርጉት የሚፈልጉት ትክክለኛ ተጫዋችን ማምጣት ነው። በፕሪሚየር ሊጉ በተለይ ደግሞ ብቃት የነበረውን ሮቬን ነቢያስ በጣም አስገራሚ ክህሎት በወልቭስ በጣም ተወዳጅ ተጫዋች እንደነበር ይታወቃል። ታዲያ ይህ ተጫዋች ተመራጭ ይሆናል ወይ የሚለው እንግዲህ ትልቅ ሁኔታ ነው። ነገር ግን የደሞዞን ሁኔታ ማስተካከል የሚችሉ ናቸው ከሆነ ተጫዋቹ ለመፈረም እድል ይኖረዋል። አሳሳቢ ምንድን ነው? በአማካይ መስመር ላይ የዩናይትድ በኩል የሚነሳው ነጥብ ምንድን ነው? ለደማቻችን ካዝሜሮን አዲስ ኮንትራክት ለመስጠት ሙከራ እያደረጉ ነው። ነገር ግን የኮንትራቱ ጉዳይ ራሱ አወዛጋቢ ሆኖ ተነስቷል። ምክንያቱም ካላችሁኝ በሁለት ነጥቦች ነው። ይህ ተጫዋች ጥሩ ክህሎት ያለው ተጫዋች ነው፣ ካዝሜሮ ማለት ነው። ነገር ግን ዩናይትድ ከፍተኛ ደሞዙ መክፈል ስለማይፈልግ በክረምት የዝውውር መስኮት ሁለት ተጫዋቾችን ማምጣት እና በዚህ ቦታ ላይ የተሻሉ ሌሎች ተጫዋቾችን ማስፈረም ታዳጊዎችን ይፈልጋል። ታዲያ ሮቢን ቬስስ ከፍተኛ ደሞዝ ተከፋይ አይሆንም የሚለው ሌላኛው ነጥብ ሆኖ መነሳት የሚጠበቅበት ነው። አንጀሎ ስቲላ ሌላኛው በዩናይትድ የሚደነቀው ድንቁ የአማካይ መስመር ተጫዋች ነው። ይህ ተጫዋችም አሁንም ሪያል ማድሪድ የዚህ ተጫዋች አሁንም ፍላጎት እንዳለው መረጃዎቹ ያሳያሉ። ዩናይትድ ቀድሜ እንደተናገርኩ ካዘሚሮን በክረምቱ የመልቀቅና የማስፈረም ኮንትራቱን ጉዳይ ላይ በደሞዙ በከፍተኛ ሁኔታ የሚቀንስ ካልሆነ በስተቀር ወይም ደግሞ በተመሳሳይ ጊዜ ሁለቱን ተጫዋቾቹ የሚያጣ ብሩኖ ፈርናንዴዝንም እንዲሁም ደግሞ ካዘሚሮን የማይሆን ከሆነ ሁለቱንም በጥሩ የዝውውር ገንዘቦችን የሚያገኝ ከሆነ ለመልቀቅ ያስባሉ። ካዘሚሮን በነፃ የማጣት እድላቸው ሰፊ ሊሆን ይችላል። ዩናይትድ ኤሎት አንደርሰንን እንዲሁም ደግሞ አዳም ዋርተን ወደ ስምንት ተጫዋቾችን በአማካይ መስመር ላይ ዝርዝር ይዟል። ታዲያ ተመራጭ የሆነውን ተጫዋች ግን በፍጥነት በማያስፈረም ይፈልጋሉ። በጥር የአማካይ መስመር ተጫዋችን ያስፈርማሉ አያስፈርሙም የሚለው በዝውውር ሂደቱ ላይ በሚኖሩት ክፍተትና ሁኔታዎች ላይ የሚወሰን ይሆናል። ሌላኛው መነሳት የሚጠበቅበት የማጉዋየር ጉዳይ ነው። አሁንም ዩናይትዶች ምን አይነት ኮንትራት ለተጫዋቹ እንደሚሰጡት ውሳኔያቸውን አላቀረቡም። ድርድሮቹ ግን እንደቀጠሉ ናቸው። ኮቢ ማይኖን በሚመለከት ማይኖ በእንግሊዝ መቆየትን አይፈልግም፣ ወደ ናፖሊ ማቅናት ይፈልጋል። በተለይ በጣሊያን ጥሩ ድል ይኖረኛል ብሎ ያስባል። ከዛ ውጭ የቡድን አጋሮቹ ራስመስ ወላንድ ና እንዲሁም ደግሞ ስኮት ማክቶሜና የተሳክቶላቸው አይተዋል ና ወደዛ የመሄድ ፍላጎት አለው የሚሉ መረጃዎች እየወጡ ይገኛሉ። በእንግሊዝ ብሔራዊ ቡድን ተመራጭ መሆንን ያስባል። እንግዲህ በእኔ እይታ ሮቢና ሞሬም በጣም ከሚበድሏቸው ስብስቡ ተጫዋቾች ውስጥ አንዱ ኮቢ ማይኖ ነው ብዬ አስባለሁ። አንዳንዴ የተጫዋቾችና እንዲሁም ደግሞ በብዙ ሁኔታዎች ሊወቀሱ ይችላሉ። የኮቢ ማይኖ ጉዳይ ግን በጣም አሳሳቢ የሆነ ከጊዜ ወደ ጊዜ የመጣ ይመስለኛል። ለምን ካላችሁኝ አንደኛ ማኑኤል ጋርቴ ደካማ ብቃትን እያሳየ እንኳን ለምን ኮቢ ማይኖን ቅድሚያ ተቀያሪ አድርገው እድል እንደማይሰጡት ከዛ ውጭ ከሌሎች ተጫዋቾች ጋር እያጣመሩ ለምን ለማጫወት እንደሞከሩ የእሳቸው የጨዋታ ዕቅድ እንዳልሆነ ብዙ ጥረቶችን እያደረጉ ይገኛሉ ተጫዋቹም ያለበለዚያ ደግሞ ድል ተሰጥቶት በሌላ ቡድን ፐርፎርም ቢያደረግና ዩናይትድ ከፈለገ ቡድን ውስጥ እንዲያቆየው ካልፈለገ ደግሞ ተጫዋቹን የመጫወቻ ጊዜ በማግኘቱ ብቻ ለዩናይትድ ዋጋው ስለሚጨምር ያንን አማራጭ መጠቀም ያለባቸው ይመስላል። ዩናይትድ አሁንም ባሌባን እና እንግዲህ በክረምቱ ማለት ነው ኤሌት አንድርሰንን ተመራጭ እንዳደረገ፣ ነገር ግን የአዳም ዋርተንንም እንዲሁም የሌሎች የአማካይ መስመር ተጫዋቾችን በተለይ በፕሪሚየር ሊግ የሚጫወቱትን የመጨረሻ ውሳኔያቸውን እንዳልወሰኑ መረጃዎች ያሳያሉ። የዚርክዚን ጉዳይ በሚመለከት ዩናይትድ አሁንም ስብስብ ውስጥ እንዳጥቂ መስመር ይፈልጉታል። ነገር ግን ዩናይትድ ተጫዋቹን በጥርም ለመልቀቅ አያስቡም። ከለቀቅ ግን ሌላ የተሻለ ተጫዋችን ማምጣት ያስባሉ። ስብስባቸው ደካማ እንዲሆን አይፈልጉም። በተለይ ከጥር በኋላ ጠንካራ የሆነው እና የመጨረሻው የሲዝኑ ሁኔታዎች ስለሚመጡ በዛ ምክንያት በተለይ በቻምፒየንስ ሊግ እንዲሁም ደግሞ በአውሮፓ መድረኮች ላይ የሚያሳትፋቸውን እድል እንዳያጡ ይፈራሉ ስለዚህ ይህንን ተጫዋች እንግዲህ የሴስኮ መጎዳት ተከትሎ የመጀመሪያው ተቀዳሚ ተጫዋች ዘርክዜ እድል ይሰጠዋል ተብሎ ይጠበቃል። ዘርክዜ ባለ ዋንጫ መጠራት ነው ይፈልጋል። ስለዚህ የጨዋታ ጊዜ ይፈልጋል። ዩናይትድ እንዴት ይህንን ነገር ማጣጣም እንዳለባቸው በሚቀጥሉት አንድ ወር ከግማሾች ከታየ በኋላ በዘርክዜ ላይ ውሳኔዎችን የሚወስኑ ይሆናል። ነገር ግን ቤንጃሚን ሴስኮ በማይኖርባቸው ጨዋታዎች ውስጥ የሩበን አሞሪም የመጀመሪያ ተመራጩ የመሃል አጥቂ ሊሆን የሚችለው ማቲያስ ኩኛ ነው የሚሉ መረጃዎች እየወጡ ይገኛሉ። ታዲያ ኩኛ ሜሰን ማውንትና እንዲሁም ብራያን ምቡሞን በአጥቂ መስመር ላይ ልና የምንችልበት ዕድል ይኖራል። ከዛ ውጭ ብራያን ምቡሞ የመሰለፍ እድል ስለሚኖረው ማቴያስ ኩኛና ማውንትን በዛ በኩል ማሰለፍ ይቻላል። አማዴ ደግሞ ወደፊት ጠጋ አድርጎን ና ስርማዝራዊን በተመላላሽ ቦታ ላይም ለማጫወት ይፈልጋሉ። ስለዚህ ጆሹዋ ዘርክዚም እዚህ ቦታ ላይ ሌላኛው ተጫዋች ይሆናል። ዩናይትድ በሚገርም ሁኔታ ከአርሰናል ያመጡት የአጥቂ መስመር ተጫዋቻቸው እንደነበር የሚታወቅ ነው፣ የምታውቁት ነው በእናንተ በተለይ የቺዶቢ ማርቲን ጉዳይ። ታዲያ አሁን በሩበን አሞሪም ባለፉት ጊዜያቶች ጭቅጭቅ ውስጥ እንደነበርና ስብስብ ውስጥ አካተውት እንደማይታወቅ ይታወቃል። ነገር ግን አሁን በመጨረሻ ውሳኔዎቹ ላይ ተደረሰ ይመስላል። ምክንያቱም አንደኛ ሁለተኛ ብለው በልዩነት ይህንን ተጫዋች የመሀል ቦታው ላይ እንዲኖር ይፈልጋሉ። ታዲያ እዚህ ላይ አንድ ውሳኔ ላይ የደረሱ ይመስላል። አንደኛው ምንድን ነው ካላችሁኝ የቡድኑ ተቀያሪ ሆኖ እንዲጫወት እና ድል እንዲሰጠው ከጄሶን ዊልኮክስ እንዲሁም ደግሞ ሩበን አሞሪም እየተወያዩ ይገኛሉ። ያለበለዚያ ግን በጠሩ በውሰት ስብስቡን ሊለቅ የሚችልበት እድል እንዳለ መረጃዎች ያሳያሉ። ወደ አድማቻችን ይህ የየስፖርት ነው። የየስፖርትን ላይክ፣ ሸር፣ ኮሚን ሰብስክራብ ማድረጋችሁን አትርሱ።